ኢፍራታ ካሁኑ በኋላ በነጻነት ከናታን ጋር ከተጋብቶ እንዲኖሩ ተስፋ አለኝ። ምክንያቱም ሁሌ ሲቃይ ሲቃይ ሲበዛ ራሱ ለተመልካች ያስጠላልና ስትታገትም ብዙ ፈተና ብዙ መስራየት ካፍላለች። አሁን ደግሞ ድጋሜ ያፌትች ወድቃለች። ያፌት በቅርብ ጊዜ ለማግባት ወስኗል። ሁለቱም ምንም ማድረግ አልቻለችም ፖሊሷ። ሄዋን እኔ ይሄ ነገር ማስቆም አለብኝ ብትልም የፍርሃታ፣ ግን ይሄ ነገር አብቅቶለታል። ያለቀ ነገር ነው። ምንም ብታደርጉም አሁን ግን ምንም ማድረግ አልችልም። እሱን አገባሉ፣ አፈቅራለሁ ብላ እያስመሰለች ነው። ሄዋን ግን አውቃለች፣ በሆነ ነገር እንዳስፈራራ ያ ነገር ለመናገር እንኳን ምንድን ነው ፍቃደኛ አልነበረችም። ምክንያቱም ያፌት ይሄ ነገን ለሰው ትንፍሽ ካልሽ የናታን ህይወት አደጋ ውስጥ ላይ ይወድቃል ብሎ ስለ ነገራት ፈርታ ነው። ውድና የተከበራችሁ ቤተሰቦች እድናችሁልኝ፣ ሰላማችሁ ይብዛልኝ። ደህና ናችሁ ወይ? ሀረግ ድራማ ሳይለቋል ካብሳችሁ ህይወት ማለት ነው። ላይክ ያርጋችሁ የዚ። በዛሬ ቀን ደግሞ እኔ በጣም ነው አሳዘነችኝ ፍርሃታ፣ ናታንም ቢሆን እንደዛው። የአፌት ቀን ግን ደግሞ መቼ ነው የሰራውን ነገር የሚቀጣው ሁሌ ወንጀል እየሰራ ሰዎችን እየጎዳ የፍራተን እያስለቀሰ እያስለቀሰ እንደገና እናታን ላይም እየተጫወተ እና እስከ መቼ ይኖራል? እና በዛሬ ቀን እንግዲህ ለናታን በቃ እንለያይ፣ እኔ የሚወደው ሰው አለኝ እና ሌላ ደግሞ ቤዛ በዛሬ ቀን ተፈታለች። በጣም ያሳዝናል። እንግዲህ ያፌት ያለ ነገር ሁሉ ይሆናል ማለት ነው። ሩጡ ካለ መሮጥ፣ እንግዲህ ምንድነው ህግ በላይ መሆኑ እኮ ነው። ያፌት ህግ በላይ ነኝ ብለዋል። እንግዲህ እንደዛ ነው ቤዛ እንደሚታወቀው የፍርሃታን ገላ ነበረ። ፖሊሳ ሄዋን ባደርስለት በዚህን ጊዜ በዚህን ሰዓት ኤፍራታ አትኖርም ነበረ። ግን ቤዛ በቀላሉ ተፈታ ችግር የለም ተብሏል። እንግዲህ ያፌት ያስፈታት ምክንያትም ጽዮን ጋር ጓደኛ ሆኖ ወደ እሷ እንድታቀርበው ነው። ጽዮን ያለችኝ ብቸኛ ሰው እዚህ ዓለም ላይ ጽዮን ብቻ ናት ብሏል። እህቷ ናት። ግን ናታንም ደግሞ ወንድም ሆኖ እኮ ለምንድን ነው እንደዚህ የሚጣላው? ለምንድን ነው ይሄ ሁሉ በቀል እሱ የሚወደው ነገር ሁሉንም መውሰድ፣ እሱን ማሰቃየት፣ እንደዛ ነው። እና በዛሬ ቀን እንግዲህ የፍራታ በክፍል አርባ ስልሳ አራት ውስጥ የምታስታውሱ ከሆነ ናታን እና ፍራታ፣ ናታ ሰክሮ መጣ። ናታን እና ፍራታ አብሮ አድሮ ነበረ እና ሲያብሮ ሲያድሩ እሱ የሚያስታውሰው ነገር ምንም የለም ግን ፍራታ ደስተኛ ነበረች፣ ምክንያቱ ንጽህና ለሱ ሰጥታለች። ከዚህ በፊት ድንግልና ያጣች መስሏት ነበረ፣ ግን አይደለም ተሳስታለች። ያፌት እንግዲህ እያደርጋል ሁሉ ነገር በዛን ጊዜ ነው እንግዲህ ያፌት ከኢፍራታ ፍቅር የያዘው ሲያግታት ጊዜ፣ ሲያብላ ሲያበላት፣ ሲያንከባክባት፣ በዛ ጊዜ ነው ፍቅር የያዛት ማለት ነው። በዛ ረቀድ እንግዲህ ኢፍራታ ኢፍራታ ለናታን እኔ ከያፌት ፍቅር እዞኛል ከሳምንት በኋላ ልንጋባ ነው ብሎ ብላ ሰርፕራይዙ ነገረችው፣ ማለት ነው። እሱም በጣም ደነገጠ። ምክንያቱም እንዴት ጥላቴን ታገበ ያለች፣ እንዴት ይሄ ሊሆን ይችላል? አንቺም የኔ ጨረቃ ነሽ፣ ለምንድን ነው እንደዚህ ብታደርጊ? ይሄ ነገር የሚያስደስትሽ ከሆነ አድርጊ አለው እንግዲህ። እሱም ወጣ ተናዶ። እሱ ሲወጣ ደግሞ የፍርሃት በር ዘግታ ማልቀስ ጀመረች። ወደታች ሲወርድ ናታን ሉሊት ደግሞ ቤዛ ዛሬ ተፈታለች ብሎ ብላ ምስራችን ልትነግረው ነው ማለት ነው። ያው ታውቃላችሁ ሉሊት ቤዛን ትወዳለች። ምክንያቱም እፍራታ ለማጥፋት አንድ ላይ ተስማምቶ ነበረ። አሁንም እፍራታ ለማጥፋት ይፈልጋሉ። ለዛ ነው ቤዛ መፍታቷ በጣም ተደሰተች። ለናታንም ነገረች። ናታንም ተናደደ። እንዴት የሰው ነፍስ ገዳይ እንዴት በዚህ በአጭር ጊዜ ይወጣል ብሎ ተናዷል ኤፍራታ ግን ከዚህ በፊት ሄዋን ስለነገረቻት ምንም አልመሰላትም አልደነገጠችም ግን ሉሊት እንድትደነግጥ እንድታለቅስ እንድትበሳጭ ነበረ አልተሳካለትም አፈረች እና ወደ ላይ ወጥታ ይህን ምስራች ልትነግር ስትሄድ ኤፍራታ እያለቀሰች ነው በናታ ምክንያት እና ምንሆነሽ ነው? ላዛሬ እኮ ቤዛ ልትፈታ ነው እኮ ለነግርሽ ነበረ፣ ምንም አይመስልሽም ማለት ነው እኔ አቃለሁ እኮ አለችው እና ሉሊት ደነገጠች። እሷ ሉሊት ፍራታ ለማናደት ነበር አልተሳካለትም። እኔ አቃለሁ ግን በዚህ በአጭር ጊዜ ውስጥ የምትፈታል መሰለኝም አለች። ግን ለቤዛ ደግሞ ይሄ ነገር ማን እንደነገራት አላቅም የፍራታ ታቃለች ነው ያለችው ያው ሄዋንን እንዳይጠራጠሯት ነው የፈራሁት። ሄዋን ያው ብቻ እንደዛ ነው። በዛሬ ቀን እንግዲህ እፍራታ ያፊት ጋር ሄዳ እራት በላች እና ስልክ ናታን ስልክ ስደውል ያው ገን ተጨንቃ ነበረ። ሁሉም ተሰብስቦ ቤዛ ሙሉሊት ጽዮን ታውቃለች። ጽዮናውን ተቀይራለች ወደ ቤዛ ፍቅር እዟታል ማለት እንችላለን። ልጅሽ ባለጌ ናት፣ ይሄ ውጭ አደረች እያሉ እንገኒ ተጨንቃ ስደውል እንደገና እምቢ ያለች አላነሳችም። እናተን ስደውል ያፌታ አንስቶ እኔ ጋ ነው ያለችው። ከአሁኑ በኋላ ደውለ እንዳትረብሸን እኛ ፍቅር ውስጥ ነው ያለ ነው እንደ ፈኮርኩ ፍራታን ወስጄ ባህለው አሁን ጮጓራክ ይሸጣል ነው ያለው። በጣም ነው የሚያሳዝነው፣ ግን እናተን በጣም አሳዝኖኛል። በጣም ከፍቶታል፣ አልቅሷል።